ታደሰ ወረደ ትርጉም አልባው ነው ጀስት ላይክ ምንድነው፣ ፈረንጆቹ እንደሚሉት ባሱ ላይ ሊወረውሩት ጥቂት ነው የቀራቸው፣ የባሱ ጎማ ላይ፣ የአውቶቡሱ ጎማ ላይ ሊወረውሩት እየተዘጋጀ ኤርትራ ይሁን አጎብ ይሁን አፋር ኣብ ጎን ህዝቢ ትግራይ ክኮኑ ኣብ ጎን ሰራዊት እዚ ክኮኑ ከዓ በዚ ኣጋጣሚ እዚ መልእክትና ንሕልፍ። አንዱ መልእክት ይሄ ነው ናችን ሁኑ ነው እያ ከይ ድገም ና አይኮነን ከይ ድገም ያው ዝርዝሩን ዳዊት ከበደም ሰርቶታል። በጣም ተገርሞ እንዳላችሁት ፒፒ ሰራዊት ሊወረን ተዘጋጅቷል። እንደ ድሮ ዝም ብለን አይደለም፣ አሁን የበለጠ ተዘጋጅተን እየጠበቅን ነው። ህዝቡንም ተዘጋጁ ነው የሚላቸው። ስለዚህ የመጨረሻው ተቆርጧል ነው እያለ ያለው። ይሄ አንዱ ያስተላለፈው መልእክት ነው። በሌላ በኩል በውስጥም ቢሆን እነዚህ የምትቃወሙ ሚዲያዎች ምናምን የምትሉ ተቃውሞ የምታነሱ የሰራዊት አባላት ምናምን አትችሉም። ከዛሬ ጀምሮ ከአሁን ሄዳ አልተፈቀደም። ስለዚህ የውስጥ ጉዳይም በእኛ ቁጥጥር ስር ውሏል ነው ከዛ አስገራሚው ነገር ጊዜያዊ አስተዳደሩ ይሳተፋል ህወሓት ይሳተፋል ምናምን ይሳተፋል ነው የሚለው እንግዲህ ይሄ ሰው የጊዜያዊ አስተዳደሩ አካል ነው በነገራችን ላይ በሚሊቴሪ ውስጥ ያለ ማለት ነው ደሞዝ የሚያገኘው ከፌደራል መንግስት ነው ደሞዝ የሚያገኘው ከተላካ የፌደራል መንግስት በጀት ነው ኤርትራ መንግስት አይደለም የሚከፍለው ደሞዝ ዳዊት ከበደም በሰበር ዜና መውጣት ይገባኛል እኔ በደንብ ነው የሚገባኝ። ተናዶ እንደወጣ ይገባኛል። ላጋልጠው ምግበይም ብሎ እንደወጣ ገብቶኛል። እንግዲህ የተለየ ከሆነ ያንሳ ዳዊት። ኖ ኖ፣ ይሄ አቋም የጊዜ አስተዳደሩም አይደለም የጀነራል ታደሰ ወረደም አይደለም፣ የጊዜ አስተዳደሩም አይደለም፣ የሁሉም ጀነራሎች ነው ብዬም አላምንም፣ ምናምን ለማለት ነው። ወንድማችን እንዳይተቀበለ የወጣው በማታ ብሬኪንግ ብሎ የወጣው እኔ እሱ ከመናገሩ በፊት መረጃው ደርሶኝ አቅርብ ያለው። እንደምታውቁት ተዘጋጅ ቄሶቹን ሰብስቦ ምኖቹን ሰብስቦ ተዘጋጅ እንዳለ አቅርብ ይላቸዋል። ስለዚህ ፈላጭ ቆራጮቹ እኛ ነን ነው ያለው። አለቅ መፈረጅም የምንችለውም ጥሪ ማቅረብ የምንችለውም ስያሜ መስጠት የምንችለው እኛ ነን ብሎ ወስኗል። ኢንክሉዲንግ ስለ ኤርትራ መንግስት፣ ማለት ነው። ስለዚህ የስልጣን ማዕከሉ ተሰብስቦ ወደ ሚሊቴሪው መጥቷል። አሁን ከሚሊቴሪውም ጠርጥ ብትሉኝ ከሰባት የሚበልጡ አይመስለኝም። ጀነራል ታደሰ ወረደ የለበትም ብዬ ነው ማምነው። ብዙም በቃ አውቶቢስ ላይ ወሮረውታል። ጎማ አውቶቢስ ጎማ ላይ የሚያምንበት ነገር ሊኖረው ይችላል። ይሄ ግን ሙሉ ለሙሉ ከጨዋታው ውጪ ስለሚያስወጣው ማለት ነው። የጊዜ አስተዳደሩ ካቢኔ ትንፍሽ አላለም። ይኸው ልክ ልኩን ነገረው። የህወሓት ፖለቲካ ኃይል በተለይ ጥቂቶቹ እነዚህን ደብረጽዮን ምናምን እናንተ አደላችሁ ወሳኝ፣ እኛንን ወሳኝ ብሎ ለህዝቡ ነው የነገረው። አንደርዘባሳ የአውቶቡሱ ጎማ ያልኩት ለዛ ስለዚህ ትልቁ ዛሬ የተመለከትነው ዋና ነገር እነዚህ ሰዎች የፈለጉትን ማድረግ እንደሚችሉ የተረጋገጠበት አክሱም የተገኘበት ምክንያት ደግሞ ለእኔ ለኤርሚያስ ከማጠናው ነገር ተነስቼ ያረጋገጠልኝ ለእናንተም በተደጋጋሚ የምነግራችሁ የሽብርተኛ ከፊል መንግስት ባህሪ ይሄ ደግሞ በዋናነት አንዱ ባህሪው፣ አንዱ መገለጫው የሪሆተሪኮቹን